ሁሌ ሜጌወቴ ይራፍ አይኔም በአይነ ላይ ነው። ሁለት ናቸው ቤተሰቦች። እኔ በጣም ደና ነኝ፣ በጣም ደስ ብሎኛል። እንደምታዩት ኤክሳይትድ ሆኝ ላይ እንግዲህ ይታያቸዋል ኬክ ይ ፌስታል ውስጥ ደግሞ የተለያዩ የሚፈነዳዱ ነገሮች በአንድ አለ የተለያየ የኬክ መቁረሻዎች ምናምን የሚፈነዳ ነገር ምናምን የተጻፈበት ኬክ ምናምን ይጃለ እዛች ጋም ደግሞ የሆነ ወለል ምናምን አለና። ለምንድ ነው ደዚህ ወደዚህ ወደ እናንተ የመጣሁት? በጣም ደስ ስላለኝ ጨምር ነው ባለቤቴ ወንድ ልጅ በሰላም እንደተገላገለች አይታቸዋል ቪዲዮ ላይ። እና እነሱ ድንገት ልጅን ከወለደች በኋላ ቤት ሄደው ነበረ። እኔጋ ነበሩ። እና ምንም ትንሽ እኔጋ በስነስርዓት በደንብ ስላልተዘጋጀን እዛም ብዙም አልተመቻትም ነበርና አሁን ያለሁት የራሳችን ቤት ሳይሆን የራሳቸው የነ ሂክረም ወይም ደግሞ የባለቤቴ ቤት ውስጥ ነው ያለሁት እና ማዘርዮ እና ሂክረም ራሴ ቤት ውስጥ ነው ላይ ቤት ነው ያሉት እና አሁን አንዳንድ ነገሮችን ለማስተካከል መጥቼ ነው። ከእነሱ ተለይቼ የመጣውን አንብያቸው ነው ወደ እነሱ የመጣሁት ምክንያቱም እዚህ እንድትመጣ ስለፈለግኩኝም ነው። ምክንያቱም በደንብ እዚህ ትታረሳለች እናቷም ስላለች በደንብ ይመቻታል ብዬ አስቤ ስመጣም እዚህም በሩን ከፍቼ ምናምን ሳ ያልተስተካከለ ምናምን ብዙ ነገር አለው እና እሱንም ለማስተካከል አንዳንድ ነገሮችን ምናምን አድርጌ ሰርፕራይዝ ላረጋቸው አስቤ ነው ወደዚህ የመጣሁት፣ እና አላወቁም። አውርተን ነበረ ምናምን እሷም ማለት ወደዚህ እናቷ ጋር ሄዳ ለመታረስ ምናምን ፈልጋ ምናምን ጠይቀኝ ነበረ። እኔ ግን አይቻልም ምናምን ማለት እዚሁ ቤታችን ሆነች ትታረሻለች፣ የትም አትሄጂ ምናምን ብዬ ነግሬያት ነበረ ያንም ያደረኩት በእርግጥ አውቄ ነው በእርግጥ እዛ ብዙም የሚመች ነገር የለም እና እዚህ እናቷ ጋር መታ እንድትታረስ ነው የምፈልጋለሁ መጥቼ ደግሞ እንደነገርኳችሁ ቤቱ ምናምን ሳይሆን ቤቱ በስነ ስርዓት አልተስተካከለም ቤቱ ምናምን አብረን እናስተካክላለን ኬክም የፈጠነ እንትን ብዬ ነው እና አሰርቼ ነው ወደዚህ የመጣሁት እና እሷን ሰርፕራይዝ ለማድረግ ነው እንግዲህ አብረን ደግሞ ቤቱን ምናምን እናስተካክላለን አሪፍ ጊዜ ከነሱ ጋርም ይኖረናል እናንተም እንግዲህ እስከ ቪዲዮ መጨረሻ ከኛ ጋር እንድትሆኑ ጋብዛችኋለሁ። ወደ ቤት እንግባ አንድ ላይ። ወለሉ ዝች ጋለ ይታያችኋል፣ ወለሉንም ገዝተናል። ያው እንግዲህ እኔ ለሚስ ሌላ ያው አረንጓዴ ነገር ይታያችኋል፣ ቄጤማ ይታያችኋል። እንግዲህ ቄጤማ ምናምን እንግዲህ የለምለም ምልክት ነው። እንግዲህ ያው እንግዲህ አዲሱ ልጃችን ደግሞ ከኛ ጋር ሲቀላቀል እንግዲህ መልካምን ነገር ለምላሜን ይዞልን እንዲመጣ ያው የተባረከ ነገር እንዲሆን እንግዲህ እሱንም በማሰብ ቄጤማ ገዝተናል። ያው ቤቱን ደግሞ ሞቅ ሞቅ እናደርገዋለን። ቡና ምናምን እናጫጨስበታለን ምናምን። ኬክም ተደፍቷል እዚች ጋር መስዋሰት መጣ ምናምን። ሰርፕራይዝ የምናደርግበት አንዳንድ እቃዎች አሉን። ስለዚህ ከኛ ጋር አሪፍ ጊዜ ታሳልፋላችሁ። ወደ ቤት እንግባ፣ እስኪ ተከታተሉ። የተስተካከለ ቤት ነው። ትንሽ ብቻ ነው መስተካከል የሚገባው እና ጫማችንን አውላልቀን እንገባለን። ኬካችንን ቴስተካከልን ይዘን እንገባለን። ካሜራማን እና ቤተሰብ፣ ያው እንግዲህ እዚህ ውስጥ የተለያዩ እቃዎች አሉ እንግዲህ ዛሃን አለ። እዚች ጋ ሳህን ማንኪዎች ምናምን አሉ፣ አፉፎችም አሉን። እዚች ጋ ቤት እንግዲህ እንደዚህ ይመስላል። ከዛ በኋላ ቄጤማ እናስገባለን።

ቤተሰቢያው እንግዲህ አድካሚ እንትን ነው አሁን የቀረን እንግዲህ ኬኩ ላሳያችሁ እሺ በቃ ይታያላል ካሜራማናችን እንግዲህ ኬኩ ይህንን ይመስላል ኬኩ ምን ይላል ዌልካም

እንጣልጣል እናደርግባቸዋለን ሲመጡ ደስ እንዲላቸው። እዛም የቀሩትን ይዘን ዘን እንመጣለን። ያሉትን የተወሰነ ብቻ በድምቀት ያልኩት ነው እና እዚህ ጋ እንደዚህ እናደርግና ሲመጡ ደስ እንዲላቸው። ድንገት አበባ ረስቼ ነው የመጣሁት። አበባ ቢኖር ደግሞ ሞር አልጋ ላይ ምናምን ጉዝ ጉዝ ሲል ያምር ነበረ። እንግዲህ እንደምትሁት በወንድ አቅም ያክል ነገር ተፈተፈካልኩኝ አይበቃም። ቤተሰብ ሰበሷን ጀስት ደስ ይበላት ብዬ ነው ቤቱ ሲመጡ ና ተዝረክርኮ እንዳይጠብቃቸው ነው እና ይሄንን ይመስላል እንግዲህ አክቹሊ እነሱ ጋር መሄጄ እነሱን መምጣት ስለሚኖርብኝ ወደ እነሱ እንሄዳለን ማለት ነው። አብራችሁ ሁኑ አሁንም ወደሱ ወደኔደ እንደዚህ እንደዚህ እናደረግና ቀጥታ እንግዲህ ሰቦቻችን ከነገር ነው ቤተሰብ እንግዲህ ይኸው ይዣቸው መጥቼ የራሳቸው ቤት ይዣቸው መጥቼ አለው ልጃችንም ይዘን እንግዲህ ይመተናል። ያው ማታ እየጨቀጨቁ የነበረ ቤቴ ካልሄድኩ እሷም ስትል ማዘረን ቤቱን እያሉ ነበር፣ እና እኔ ግን መጀመሪያ ማለት ነው በጣም በጣም በጣም ከልብ ላመሰግን እፈልጋለሁ። ቤተሰብ ፊት ለፊት ላይ ማለት ነው ለምን እኔ የማውቀው ምናምን እዛ ቤት እራሳችን ጋር እንደምንታረስ ነበር እና ከዛን ለምን እናቱም ትፈልጋለች፣ እናቴም ትፈልጋለች፣ አይደለ እኔ ማረስ። ለዛ መሀል ላይ ደግሞ ምናምን እኔ ትንሽ ከብዶኝ ነበረ የቱ ጋ መወሰን እንዳለብኝ እና በቃ ቤት ይሆን ብለን ተነጋግረን ምናምን ነበረና፣ አንድ ሁለት ቀን ስናየው ምናምን የሚሆን ነገር ነው። አሳዘንኩት መሰለኝ አይደለ ያለችበትንም ሁኔታ ሳይ ያው ቅድምም ለእናንተ እየነገር ኳችሁ ነበር እና ምንም ሰራተኛ ቢኖር ማንም ቢኖር ምናምን እንደ እናት አይሆንም ብዬ ቤቷ ገብታ ጠንከርከር እስክትል ልጁም ጠንከርከር እስኪልና የቤቷ እንድትታረስ እንግዲህ አስበናል። ማዘር ደስ ብሎታል። ሰላሙ አሌኩም ወረህመቱላ ወበረካቱ እንዴት ናችሁ ልጆች? ሰላም ናችሁ? ሰላማችሁ ብዙ ይበል። ያው የሆስፒታል ድካም ስላለ ነው ትንሽ ደክሟቸዋል። እንግዲህ ዘረ እኔ እንደውም ነቃልኩኝ ከወለድኩኝ በኋላ ከእናቴ ይልቅ ማለት ነው እና ስለ ሁሉም ነገር አመሰግናለሁ። ለእኔ የከፈልሽ ዋጋ ብዙ ነው እና አመሰግናለሁ። እኔም አመስገን እፈልጋለሁ ማሚ። ችግር የለውም ማሚ። በጣም እንግዲህ ከማህበር ማመስገን እፈልጋለሁ። ያው እንግዲህ እሷ ሆስፒታል ከገባችበት ጊዜ ጀምሮ ሁሉ አብራትንክሬ ከጎኗ ሳትለይ ብዙ ዋጋ እየከፈለች የምር ማለት ለባለቤቴም ለልጄም በጣም ብዙ መስዋዕት የከፈለች እናት ነች እና ማምዬ በዚሁ አጋጣሚ ቴንኪው ማለት ትፈልጋለሁ። ያው እንግዲህ ከድካምም አለ ይገባቸዋል። እኔም እዚህ ጋር ማቆም ስለማልፈልግ ያው ለዛ ድካም ምናምን ስላለ እንግዲህ ብንገባ አይሻልም? እነግባ ማምዬ እንግዲህ ቀደም ቀደም በሉ። ያው እንግዲህ ቆቆቃ እንደ ቤተሰቤ እንግዲህ እናንተ ቅድም አይታችሁታል የተወሰነ ሰርፕራይዝ አዘጋጅቼላችኋለሁ አዎ ደስ እንደሚላችሁ ተስፋ አደርጋለሁ እንግዲህ ገብተን እናየዋለን እንግባም እናንተ ቀስ ብላችሁኑ ነው እኔ ቀደሚያችሁ ልግባ ቀስ ብላችሁ እንግዲህ እዚህ ጋር እንዴት አያችሁ በረንዳውን ወደዳችሁት? ፓብሎ ላ አዎ፣ እዚህ እዚህ ጋር ትጠብቁኛላችሁ። እንግዲህ ግቡ ስላችሁ ትገባላችሁ። አዎ፣ እሱ ጋር ቆም ነገር በሉና ግቡ ስላችሁ እንግዲህ አሁን መግባት ትችላላችሁ። እንግዲህ ዌልካም ብለናል። ዌልካም ተመቻችሁ እንግዲህ ዌልካም ብለናል። በለና ይበረዳብን። ዌልካም በ አልፈነዳም፣ አስቸግሮት ይሄ ነገር ሁሉም ሰው ጋር ነው። ሰርፕራይዝ ለማድረግ ሲል አልፈነዳም። እና ስለመጣችሁ ደስ ብሎኛል። እንኳን ደህና መጣችሁ። እንግዲህ እንዳያችሁት ዌልካም ቤቢ ምናምን የሚል ነው ክብሪት ነገር ክብሪት ነገር ቢኖር ደግሞ ክብሪት ማን አለ? ቤት የት ነው ክብሪት? አጣው እኮ ክብሪት፣ ረስቼ መጥቼ፣ እስኪ ይዛችሁን። ምናችን ነገር ደግሞ እንትን እንላታለን። እንዴት ነው? ወደዳችሁት? በጣም ተመቻችሁ? ደስ ላላችሁ ደስ ብሎኛል። እንግዲህ በጣም ሚያምረው እውነት እንደዚህ አልጠበቅኩም ነበረ። በቃ ቤት እንደዚህ ፋፈሽ ብሎ ከሆስፒታል ወጣችሁ ቤት ምናምን፣ ብቻ በጣም ደስ የሚል ነው፣ ደስ የሚል አቀባበል ነው። አልጠበኩም፣ በጣም ማለት ነው፣ አልጠበኩም። በቃ ግን ወልዳ ስትገባ ሴት ልጅ ምናምን እንደዚህ ሲቀበሏት ምናምን፣ በጣም ነው፣ በረመቀ ነው ማለት ነው። እና ለምን ተደርጎልኝ አቅም እና ብቻ ቴንኪዩ

ቢ እንግዲህ ቤተሰብ ይህንን ይመስላል። እንግዲህ ኬኩን ምናምን ከመቁረሳችን በፊት ገብተሽ እንግዲህ ከመንገድም ስለመጡ ፀሐይም እሰማ አልበሉም፣ እረፍት ትንሽ አድርጊና ምሳ ምናምን እንትንት ያለሽ። እሺ፣ እንግዲህ ኬኩን እንቆርሰዋለን። ኬኩን ወደዚህ ጋር እናደርገውና ነይ እስኪ አንድ ላይ እንቆርሰዋለን። እሺ ሰነጠቅ ነው። ስቃ እንደ ታርፊ ነው። ነይ ነይ፣ ረፍታ አድርጊና መሳመናን በልተን እንግዲህ ቡና ይፈላል። ኬኩንም እንግዲህ በኋላ እንግዲህ፣ ቤተሰብ መምጣት የቻላችሁ እናንተም ከቺ በሉና መኝታ ቤት ውስጥም ማፉፋለ አረ፣ እዚህ ጋር ታጋርጋችሁ እንዴ አንተ ታንኩሬ ታንኩሬ ግብ ደው እንዴነ፣ ተመቸሽ? ልስጥሽ። ቀስ ልጄ። እና ቤተሰብ እንግዲህ ትንሽ እረፍት አድርጊ፣ እስከዛ ምሳ ምናምን ይቀራርብና ለዚች ልጅ ምሳ የተዘጋጀ እንትን አለ። አዎ እናቅርብላትና እናንተም ብሉ አንድ ላይ የምጣላትና ለምጣኔም ላግዞት እስከዛ፣ አንቺ ደግሞ ሙቅ ነገር ጠጪ። ያጂ ኧረ፣ ችግር የለውም እንዲህ ሙቁን ተጣጣ ተረጊና፣ እረፍት ተረጊያለሽ አንቺ ችግር በሆኑ ስም እና እዚህ ይሻልሻል ብዬ እኮ ነው። ብዙ አንቺ ጠጪ። እኔ ቆይ ችግር የለውም። በጣም ትልቅ ነገር ነው ያደረግነው እና ብዙ ሀሳብ ፈርቼ ነበረ ነበር እንጂ ለልጁ ምናምን አንቺን በደንብ ከቤት ይልቅ እዚህ ሞር የተሻለ ነው ብዬ ስላሰብኩ ነው። ቤተሰብ እኔም እዚህ ማዘርጋ መተሽ ሞር እንትን እንድት የፈለግኩት ይሁን ብቻ። ለማንኛውም ምሳ ምርጥ አቀባበል ነው። እኔ እንደዚህ አጠበኩም ነበረ። ምሳችንም ደርሷል እንግዲህ። እንግዲህ ቆጮ በአይብ ነው እንግዲህ። ነይ አብረሽን እናቴ፣ ነይ ለምን ደካክማቸዋል ማዘረም ለዛም ይሆናል። ለማንኛውም ቤተሰብ እንግዲህ እንግዲ ምሳችንን መጥተዋል። ለማንኛውም ዝም ብሎ የገባ ያገለግላል። አረጣቴን እንግዲህ ያው በሀገራችን ባህል የአራስ ምግብ እንግዲህ፣ ካሜራማናችን ላጉርሰ እንዲ ንተ ለማንኛውም አብረኝ ሲደፋ የነበረ ሰው ነው። እንብላዎች እናንተ እንብላ። እንግዲህ ይኸው ለቤት በቅቻ አለው። በጣም ደስ ብሎኛል። ዱዓ ጸሎት ላደረጋችሁልኝ ሁሉ ከልብ አመሰግናለሁ። ከሆስፒታል ወጥቼ ምናምን ቤት ገብቻ አለው። እስኪ እየበላሽ እና እንደኔ የሚንከባከብ አይነት ባል ይስጣችሁ። አሜን በሉ። ለመውለድ ያብቃችሁ። የሰው ሀገር ያላችሁ ቀንጆም ሏጥና ላውራ እስከዛ አንቺ አውሪያቸው ቤተሰብ። እኔ አንዳንድ አንድ ነገር ማዘርን እንትን ልበላት። እሺ፣ እና ያው እንደምታዩት ምናምን ወገብ ይጠግናል ይሉታል እና እናቶች ማለት ነው፣ ቆጮ ከዛ ባይብ ወይም ደግሞ ክትፎ ምናምን ነገር ይኖራል። ከዛ ሙቃ አለ ምናምን የአረስ ምግቦች እኛ ሀገር ላይ ጠዋት ጠዋት ገንፎ ቡላ ወይም ደግሞ ምጥን እነዛ እነዛ ይመሳሰላሉ ማለት ነው። ቢፌር ቢፌር ያደረጋችሁ፣ አሁን ሰሙ። ከዛ አይብም አድርጎበት አንተ፣ እኔ ከዛ እዚህ ጋር ልብላ ለማንኛውም ቤተሰብ ከበለም በኋላ ብዙ ላወራቸው ነው። ኬኩሌ ታወሪያቸዋለሽ አረዚ ጋር ላወራ አይናንተ እዛ ምድብ ነው ቆጮ ትበላለ። እና ላላገባችሁ ምርጥ ትዳር ላልወለዳችሁ ደግሞ ምርጥ ልጅ ይስጣችሁና ሶ ሀገር ላላችሁ ደግሞ ለሀገራችሁ መደር ያብቃችሁ። ሆስፒታል ላለ እንዳለ ደግሞ ሙሉ ጤንነትን እመኛለወኝ ማለት ነው። እና ሰላማችሁ ይብዛለን። በኋላ ደግሞ ያው ኬክ በላ ምናምን እንገናኝ። ልጅም ተኝተዋል፣ እኛም እንብላ። እዛ ጋም እየበሉ ነው ከልብ አመሰግናለሁ። ኬክ እየበላ ስለሆነ ፊቱ ምናምን አይገባም። ተቃራችሁ ማክስ ጠቃሚ ነው። ውበቱ ያው ሊዛው አይነት እንዳይበላው ነው። አለቀን ፈርቶ ይዘራ እያልኩ ነው። መቶ ሺህ ከገባን ፊቱ ይገለጣል። መቶ ሺህ ከገባን የምር ነው የምራቱ ይገለጣል። ሁለት ማክስ ደርቤ ይመጣል።